አይደለም ለምን እንደረዳሽ ነው? ነው ሲያደርጉ አይቼ ከዛም በኋላ ሳየው ያምራል። ሲጀመር ቀንተ ነው ማለት ነው እንጂ የተበሳሽ ከዛ ጀግና እንድትባይ ነው ወይስ ምንድን ነው? አይደለም፣ ቆንጆ ያደርጋል። ይሄ ምንድን ነው ምንድን ነው ያደርጋል? እንዴ ያማልኩ ተበስተኩ በማሽን እኮ ርርርም ነበር ታብሉ የተበሰው አፍንጫ ጌጥ፣ ማለት ጆሮ ጌጥ እንደሚደረገው አፍንጫ ጌጥ ይደረጋል። ሰላም፣ ሰላም፣ ሰላም። እንዴት ናችሁ ውድ እንዴት የተከበራችሁ ቤተሰቦቼ፣ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም እንግዲህ በእያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ዛሬ እንግዲህ ከች ብያለሁ። ያው እንግዲህ መጥፋት ለምን ብያለሁ ሰሞኑን መሰለኝ አዎ። መጥፋት ምን ያደርጋል? እየናፈቅሽን ነው ምንድን ነው እየተበደልን ነው ብላችሁኛል ቤተሰቦች። ስለዚህ እኔ ደግሞ እናንተ እንድትበደሉ ስለማልፈልግ ያው እንግዲህ ቶሎ ቶሎ እየመጣሁ ነው። ስለዚህ በቃ ደስ ይለኛል፣ እናንተም ደስ እንደሚላችሁ አልጠራጠርም። ዛሬ እንግዲህ እኔ ላይ ያው የተለየ የሆነ ነገር እያያችሁ እንደሆነ አውቃለሁ። እና ይህ የምታዩት ነገር ደግሞ ምንድነው ማለት ያስቃላል። ከኔ አልጠብቁም እንደዚህ አይነት ነገር። ግን አንዳንዴ ደግሞ እራሳችንን ቀየር ለማድረግ ምናምን የተለየ ነገር ማድረግ ጥሩ ነው ምናምን። እና እንደዛ ነው። ለዛ ነው እንደዚህ አይነት ነገር ያደረግኩት። እና አይደብራችሁም ብዬ ተስፋ አደርጋለሁኝ። ይደብራችኋል እንዴ? የሚደብራችሁ ግን አይመስለኝም። ለምን እኔ ከወደድኩት እኔ ደስ ካለኝ እንደምትቀበሉኝ አውቃለሁ። ስለዚህ እንዳይደብራችሁ እላለሁ። በመጀመሪያ ማለት ነው፣ የሁሉም የምትናገርለት እንግዲህ ያልገባችሁ ያላያችሁን ሰው ካላችሁ፣ እኔ ልቅረብ ወይስ አንተ ትቀርብልኛለህ? ወለችት እና ግን አቅርበኝ። ችግር ነው። በደንብ ቢያዩን ችግር ነው። ለፍቼ አሟመኝ ማለት ነው። አያችሁታ ይሄንን ያደረኩት በሁለት ምክንያት ነው። እንደ እውነቱ ከሆነ ማለት ነው ውሸት ምን ያደርጋል? እንደ እውነቱ ከሆነ በሁለት ምክንያት ነው ይሄንን ያደረኩት። አይታችሁታል አይደለ? በደንብ አይታችሁታል። አንደኛው ለውጥ ስለፈለኩኝ ነው። የሆነ የሆነ የሆነ ነገር ለወጥ ሲል ምናምን ውስጥ ከውስጣችንን በተጨማሪ ላያችን ለወጥ ሲል ምናምን ደስ የሚል ስሜት ስላለው ነው። ሁለተኛ ላይ ደግሞ ቪኒ ደግሞ አይወድ ቪኒ ስለማይወድ ማለት እና፣ ካልወደደ ችል ያማታል እንዴ? እያላችሁ እንደሆነ አውቃለሁ። ያማታል እንዴ? ካልወደደ ታዲያ እንዴት አፍንጫዋን ትበሳለች? እንዴት ሄደን አፍንጫዋን ተበሳች? ታዲያ ካልወደደ ካልወደደ ልትሉ ትችላላችሁ። እሱም ደግሞ ምክንያት የምንድነው? ያሳላችሁ እንትን ነው እሱ ስለሚጠላ በቃ ልክ ለኔ ብሎ ይሄንን ነገር ይቀበላል ወይስ ደግሞ አልቀበልም ይላል። እንግዲህ ካልተቀበለ ምንም ማድረግ አይቻልም፣ ምክንያቱም አንዴ ተበስቻለሁ ምንም ላደርገው አልችልም፣ አንዴ ተበሳውት ነገር ስለሆነ ማለት ነው። ስለዚህ እንደዛ ነው እና ለማንኛውም እደውልለታለሁ፣ እጠራዋለሁ፣ ምናምን የሆነ በድንገት ከሚያይ ምናምን ብዬ ነው ልነግረው ነው ማለት ነው። ስለዚህ እሱም ይቀበለኛል ብዬ አስባለሁ። አይወድም ጭራሽ ነው አፍንጫን የምትበሳ ሴት ጭራሽ ነው። አይወደው አፍንጫ መበሰት ነው አይወድ። እንትን ጆሮ ጌጥ ራሱ ቀለል ያለ ነገር ነው የሚወደው። ይሄ የተካበደ ነገር ነው የሚወድ አይደለም። ስለዚህ እንደውልለትና የሱን ሁኔታ እንግዲህ ምን ይሆናል እና ደውልበት። አነሳም። እንዴት ዛሬ ደሞ ወይ ጉዴ! ይፈላ። አነሳ። ሄሎ፣ ሰላም፣ እንዴት ነህ? ሰላም ሰላም።

ለመናፈቅ ተብሎ መረሳትም አለ። እንዲህማ አትለኝ። መቼ ነው አትለኝ ማለት ደፋር፣ ደፋር በጣም እና እንደዛ አትለን ጭራሽ። መረሳት አለ፣ መጥቼ ነው ይላል። እሺ ስማኝማ፣ ባስኬትቦል ባስኬት ቦል መጫወቻው ጋር ና ፈልጌ ነበር። በቃ ምን ትዕዛዝ ነው? እንዲሁም ዛሬ ጥየቃም የለም ና፣ በቃ ቀጭን ትዕዛዝ ነው። አዎ ባስኬት ቦል መጫወቻው ጋር ና። ቀጭን አጠር ያለ ቀጭን ምናምን ትዕዛዝ ነው ግን ልንጫወት ገል አይደለም። እሺ አደራህን፣ ደግሞ ልንጫወት እንዳይመስለን ዛሬማ፣ ንቆታታለሁ። እሺ፣ እሺ፣ በቃ የለኝም እና ማለት ነው። ዛሬ ዝም ብሎ እያሳሳቀኝ ነው። አቺ ልጅ ምንድን ምን ሆና ነው እንደዚህ? ጥርስ የለኝም። ሰላሳ ሁለት ይሞላሉ ግን ሰላሳ ሁለት አይ የቀረኝ ጥርስ አለ። ባለፈው ነው አንድ ሳበቅ፣ ስለዚህ እንኳን የለኝም። ቢሞሉ ሰላሳ ሁለት ነው ጥርሷ። የምታሳየው ምስቀው እያላችሁ ነዋ። እኔ እሱ የሚለኝን ነገር ገና ካሁኑ ለትንሹ ሳስበው ነው እንደዚህ እያሳሳቀኝ ያለው እና ብቻ ለማንኛውም እስኪመጣ ድረስ እንጠብቀውና ከመጣ በኋላ ምን እንደሚል አላውቅም። ብቻ የሚለውን አብረን ምና ይሆናል አብራችን ቆዩ።

ደህና ነሽ? እንዴት ነህ አንተ? ደህና። ምን? ሰላም በል። ምንም አዲስ ነገር የለም። አንቺ? እርግጠኛ? ምንም የለም። ሰላም በል። ቤተሰብ ምን ሆነ ነው? ሰላም ልበልሽ መጀመሪያ ሰላም፣ ሰላም እንዴት ናችሁ ቤተሰቦቻችን? እኔ በጣም ደና ነኝ። አሁን ሚሼል ዛሬ በጣም ናፍቃኝ ነበረ። በጣም ያስኩሻል። ናፍቅሺ ነው ባይዘ። እንዴት ናችሁ? እኔ በጣም ደና ነኝ በጣም ናፍቃችሁ ነበረ። ያው ዛሬ ስላገኘኋችሁ በጣም ደስ ብሎኛል። እኔ በጣም ደና ነኝ። እናንተም በጣም ደና እንደሆናችሁ ያው ባለሙሉ እምነት ነኝ። በያላችሁበት ሁሌም ደና ሆኑልኝ። ሰላም አልኳቸው። ጎበዝ እኮ ነው፣ ታዛዥ ነው። ጎበዝ ነው፣ ታዛዥ ነው። ሰላም ላላቸውን አሰጥቶ ነ ሰላም ላቸው አያስቸግርን እና ጨብጨቡለት። ምን ሆነ ነው ግን እንዲህ የምታይኝ እንዴ? እሺ አንቺ ንገሪኝ። ምንም አዲስ ነገር የለም አንቺ ጋር እንዴ? እንደምታይኝ ምን አለ አዲስ ነገር? እርግጠኛ ነሽ? አፍንጫ ጌጥ ነው ነገርኝ። ምንድን ነው? ከመቼ ጀምሮ ነው ማለት ስላልገባኝ ሄሉ። እግዚአብሔር በጣም እያናደድሽኝ ምንድን ነው? እሄ እዚህ ጋሽ ጆሮ ጌጣ አለ። ይሄ ምንድን ነው? ምን ተበስቶ እኮ በማሽን እኮ ርርርም ነበር የተበሳው። ጆሮሽን አፍንጫሽን በጣም ያሳክሽ። እና አንድ ነገር ብቻ አንድ ነገር ብቻ ጥያቄ ጠይቅሽ። የዚህ ጥቅም ምንድነው? እሺ። በጣም በቃ አሁን አንቺ ተበሳሽ፣ ከዛ እዚህ ጋር እንትን አደረች፣ ከዛ ጀግና እንድትባይ ነው? እሺ፣ ምንድነው? አይደለም፣ ቆንጆ ያደርጋል። በጣም በጣም ነው የሚያስጠላብሽ። እንዴ፣ ሄቪ ምን ለማለት። አያምርብሽም፣ በቃ እውነቱን ነገርኝ ካልሽ አያምርብሽም። በቃ ውበትሽን አትፍቶታል። እንደ አንቺ እንዴት ነው ጆሮ ጆሮ የምትተሽ እንዴት ነው አንቺ አፍንጫሽ ላይ እንትን የምታረጊው እሺ ለምን እዚህኛው እዚህኛው በጆሮ እንደተበሳሽ የኛውንስ ስለደምቱ አይ አይደለም ማለት ይሄኛው በአንድ ሲሆን የበለጠ ያምራል ብዬሽ ነው አይ ሁለት አድርጊው ሁለት አድርጊው የምር አሉ በጣም አምሮብሽ አይደል አ አሁን ልሄድና ሁለተኛ ላስበሳው በዚህ አንቺ የምርሽ ነው ግን የምትወሪው ይሄ ነገር የምርሽን ነው አለኝ ጌጥ ወደ ሌላ በቃ እንደዛ ከሆነ እዚህ ጋር አይደለ? እዚህ ጋርም ሶስት አድርገው እንዴ? እዚህ ጋር ማይ እዚህ ጋር አይደረግም። እዚህ ጋርስ እንዴ ነው የሚደረገው? ባክኝ ያደን ከመቼ ይጀምሩ ነው እንዴ አንተ? ቆይ እኔም ብቻ ነው እንደ ያው ያ ፍጫ ጌጥ አይደለም መቼም ብዙ ሰው ታያለ። እኔ እኮ ሲያደርጉ አይቼ፣ ከዛም በኋላ ሳያው ያምራል። ከዛ ነው ማደረ ሲያደርጉ አይቼ። ሁሉም ሰው ያደረገው ነገር አንቺ ላይ ያምራል ማለት አይደለም አንቺ ስታደርግኝ የሚያምርብሽና የማያምርብሽ ነገር አለ እንዴ ምን ችግር አለው ደሞ እኮ ማለት ነው ሰው ማለት ነው ያለ እሺ አንድ ነገር ብቻ ስማዩ ማለት ነው ሰው ሲነግረኝ ደግሞ ማለት ነው ይሄኔ እንዴት ነው ቆንጆ ይሁን ምናምን ነው በቃ ሰው ምን አንዴ አንተ ሲጀመር ቀንተ ነው ማለት ነው እንጂ ሳያምርብኝ ቀርቶ አለ በቃ እነዛ አእምሮ ቢሻል ያሉት ሰዎች ማለት ነው በጣም ነው እንደውም ልንገርሽ እኔ ቀንቼ ሳይሆን እነሱ ባንቺ ቀናሉ ማለት እንዴ፣ ቆይ አይደለም። እስቲ ምን እንደምትመስይ ሲመስሶት እስቲ፣ አሁን እዛ ስትበሻው መስቶት ምን አያሳዩሽም? ምን እንደዚህ አይንሽን አስጨፍነሽ የሆነ ነገር አስነክቶሽ ነው አይደል? ሞራሊን አትንካኝ፣ ሞራሊን አትንካኝ። እሺ፣ አዎ፣ በቃ እንዴ፣ ባያምርብኝ ራሱ ያምርብሻል ነበር ማለት ነበር። በጣም ነው የሚያስጠላብሽ። በጣም እንዲህ ኧረ በእግዚአብሔር አንቺ ምን የሆነ ሰው የሆነ መድኃኒት አሱሱዱኑ እንደዚህ አስወጋሽ እንጂ ጭራሽ እዚህ ላይ ምናም ጆሮች ላይ ከዛ የሆነ ነገር ምናም ደግሞ ያንጸባርቅ አልኩ የሆነ ቆንጆ ምናምን አልኩ። በጣም እኔ ሌላ ሰው ነው የመሰልሽኝ ማርያምን

እና ወንድ ልጅ ነው የሚበሳው አፍንጫው ወንድ ልጅ እንደውም አንበሳ ሲገድል ምናምን አፍንጫውን ላይ ተበስቶ ወንድ ልጅ አፍንጫው ተበስቶ እና አንተ ልትበሳ ነው ታዲያ እሺ አሁን ማለት ነው አንደኛ ያምርብ ያምርብሻል ለይ የተበሳሽው በል እንደዛ ካላልከኝ እንዲሁም በጣም ነው የሚያስጠላ እጮዋል ለምን ለምን እርያት ይሄን ነገር አሁን ከቻልሽ እዛው የተበሳሽበት ቦታ ማለት ነው። በሰርጀሪም ቢሆን ከሌላ ቦታ ቆርጠው በሰርጀሪም ቢሆን እየተፈኑች የምር ነኝ። እንዳንቺ እኮ አንቺ እኮ በራስሽ ቆንጆ የሆንሽ ልጅ ነሽ እና በተፈጥሮ ራሱ በጣም ቆንጆ ነሽ። እግዚአብሔር ደግሞ የሰጠሽን የተፈጥሮ በተጨራሽ አፍንጫ ሄዱ። እንዴት ነው ያሰብሽው? እሺ ልንገርህ። በቃ አንድ ነገር ልንገርህና ከዛ ከተረዳኝ ትረዳኛለህ፣ ከተረዳኝ ደግሞ አትረዳኝ። እሺ አንድ ነገር ሰማኝ። እሺ የሰማሽ አታኩርፋ። በቃ ካኮር ካኮረፍ ከንድም ጫዋል እንዳትለኝ፣ ጥሪ እንዳትለኝ። እሺ ልንገርህ። አሁን ለምሳሌ ማለት ነው እንትን በህይወትህ ውስጥ ምናምን ለውጥ ፈልገህ ታውቃለህ? አታውቅም? ቆይ ልነግርህ ነው። አውቃለሁ እንደዚህ አትኮሳተር። እንደዚህ የተኮሳተርክ ማውራት አልችልም እኔ እሺ። ትችላ ምንድን ነው ትፈል አንዳንዴ ለውጥ በህይወት ውስጥ ትፈልጋለህ አፈልግም? ስለዚህ በህይወቴ ደግሞ ለውጥ ስፈልግ አንደኛ የመጣልኝ ሀሳብ አንደኛ አፍንጫ መበሳት፣ ሁለተኛ ደግሞ ታቶ ማሰራት መጣል። ለምንድነው ብስከው ታቶ መሰራት የቱ ጋር እዚህ መስቀል ምናምን እንደዚህ

አያምርብሽም አንደኛ ክብርሽን ያወርደዋል። እንዴ አሁን ይሄ ደግሞ አንደኛው ነገር ለውጥ አይደለም። እሺ እና ነውጥ ነው። ነውጥም ዝቅጠትም እንደዚህ ማጥረኝም ያምርልኝ እንዴ! ለስንት ነገር እያሰብኩ አንቺ እንደዚህ ነው የሚያናደድልኝ። ባይዘው ጭራሽ ጆሮው ታበ አንኩ አረፍስማ ታቶ ትሰሪያለሽ፣ መቼ ነው ተሰርታቶንስ ቤቱን ግን አንተ ነው የምትነግረኝ፣ የታቶን ስለማላውቅ እኔ ቃል እዚህ አንገት ላይ ምናምን የሚነቅሱ በዞም ግን ይወጋሉ። ተጠንቀቂሽ። ይሄ ይቅር ግን ማለት ነው። አንቺ እኮ ሴት ልጅ ነሽ እኮ። እሺ ወንድ ነው ወንድ ይበሳል። እኔ እኮ ሴት ተበስቶ አይቼ እኮ ነው የተበሳሁት እኮ። ሴት ልጆች ወስ ናቸው የተበስቱት። ሴት አይደል ተረጅኝ። በቃ ሁሉም ሰው ክብሩን የሚጠብቅና ክብሩን የማይጠብቅ ሰው አለ። በቃ አንቺ ደግሞ ከነዛ ሴቶች መሀል እንድትሆኝ አልፈልግም። እሺ፣ አሁን አፍንጫ በመበሳትና ባለመበሳት ነው እሺ፣ እሱ ደግሞ የሚገለጸው። እኔ እንዴ ነው እንደዚህ አፍንጫ ተበስተሽ እንኳን ሊኑ ከሰው ጋር እንኳን እየሸሸም ሄዱ ከተላለቀው ጋር እንኳን አይደለም። እግዚአብሔር ታ እግዚአብሔርን የምን አይነት ሰው ነው ይዘብን የመጣው ነው የሚሉኝ። እሺ በቃ አሁን ታቶ ቤት ወስደኛ አትወስደኝ። አንድ በጣም ጎበዝ ታቶ የሚሰራ ልጅ አለ። በጣም ጎበዝ ነው የምሪ ነው እዛው አደንዝዛት አደንዝዛትና እሏለሁ እንዴ ለምን አንተን እንደ የምትለው? አዎ እኔ ነኝ የምለው። አሁን አሳየኝ አላልሽኝ እና ታደኛ የሚያደንዝዝ መቻሉ አሁን ቀልዱን ተይና ማለት ነው እሺ አሁን ሞት ደበረ በጣም አስጠልቶኛል። እውነት እና ለራሴ በጣም በቃ ይሄ ነገር በሰርጀሪም ቢሆን እኔ ከኔ ቢወሰድ ስጋው ችግሩ ይከፋን። እግዚአብሔርም ስጋው ከአንተ ተወስዶ ያ ያ ፍንጫ ይደረግ ኦለ

ሲበሱ ሲያለቅሱ ነው የሆነ ለእኔ የምታከብረኝ ከሆነ ማለት ነው ይሄንንም መቀበል አለች። እኔ በጣም ስለማከብርሽና ግልፁን ስለምነግርሽ ነው ይዘ እኔ ማላከብርሽ ቢሆን ኖሮ ታቶንም ተሰሪ፣ ጸጉርሽንም ተቆረጪ፣ ይሄንንም ተበሺ እንደፈለግሽኝ። ግን እኔ ትልቅ ቦታ ስለምሰጥሽ ይሄ ደግሞ በጣም ይርድ ነገር ነው። በቃ አንቺን ኳዲሽን ዝቅ ያደርጓል። የምር ሰዎች ላንቺ ያላቸው ቦታ ራሱ ይቀንሳል። የምሬ ነው የምልሽ። እኔ እንደ ክፋት ከወሰድሽው ችግር የለውም። እኔ ግን ስለማከብርሽ እና ስለምወድሽ ብቻ ነው የምነግርሽ። አይመለከተኝም። እኔ ጌታ እኔ ዝም እንደ ሌሎቹ በጣም አምሮብሻል ምናምን ማለት እኮ አቅቶኝ አይደለም። እንትን እኔም በጣም ነው ማለት ትቀበለኛለህ ብዬ አስቤ ነበር። ከዛ እንትን አድርግ እኔ ምንም ይሄን ልቀበል አልችልም። በቃ ይሄ ምን እንጃ። እኔ አረ በጣም ብስም ነገ ደግሞ ታቶ ተሰራልሽ ምን ምንነት ሚገባን እንደዚህ ጠለቅ የሚል ነው እንጂ ተበስቼ አይደል፣ እና አልተበሳሹም ማለት ነው። እኔ እኮ ፕራንክ ላረግ ብዬ ነው። አንተ ግን አመረርኩኝ። ንግድ ይፈት ለብስ ማም እንዴት እንዳስደነገጥኩኝ እንድቻላል እንዴ! ወይኔ ወይ

እኔ እንዴት እንደዛ ያረጋለሁ? ሲጀመር ቤተሰቦች የራሱ ኔ ማለት ነውሽ። መጀመሪያ መግቢያ ስሰራራት ፍራንክ ነው አላልኩም ለእነሱ ራሱ ፍራንክ ነው። እና ለምን ግን ያው ልንጋረ ማለት ዜና ሰማይ ልንጋረ ለምን እንደዚህ እንዳረኩ እንትን ባለፈው ቁጭ ብለን ስናወራ ትልቅ ጆሮ ጌጥ የሚያረግ ሰውና እንትን ታቶ እና ደግሞ እንትን አፍንጫዋን የሚበሳ ሴት የምትበሳ ሴት አልወደም፣ ማለት አልወደም ስትይ፣ እኔ ደግሞ ደግሞ እኮ ማለት እንዲፈልጊ እንዳገኘሁት አልገባም። ኮስሞቲክስ ቤት ነው የሚሸጠው። ከዛ ምን እንዳደረግሽኝ ንገረን። የአፍንጫ ጌጣለሁ ስላቸው አልተበሳሽም እኮ ምናምን ሲሉኝ ኖ ይሄ ሳይበሱ የሚያደረጉት ያላችሁ ምናምን ስላቸው ከዛ እንደዚህ ራሱ ሲነካም ነው ያማል። በቃ የማልወደው ነገር እኔ ማናደድ ነው አንቺ ስራሽ። ወይኔ ግን የምር ነው የሚመስለው በጣም ብዙ ሰው በነገራችን ነው ማለት ነው ነው እንደዚህ ሊያምርባት እንደዚህ ስትሆኝ እህ ሰውነት አሁን በሳስቴሽን ምን ያረክት ይችላል እንደዚህ እንደዚህ እንዴት እንደምታምብ ማና አሁን እኮ ፕራንክ ነው ነው ወደ

አክብረኝ አክብረኝ። ከእንግዲህ በኋላ ፍራንክ ስማዩዎ አይደል? ፍራንክ እንዳታል መናት እና ቤተሰቦች የነበረን ቆይታ ይህንን ይመስል ነበር። እኔ ተዝናንቻለሁ። እግዚአብሔር ራሴ መሰራ ቪዲዮ በጣም የተዝናናሁት መግቢያ ላይ ራሱ ማለት ነው። ይመስል ነበር እግዚአብሔር አይሰርተሽልኝ ይመችሽ። እና በደንብ ቪዲዮ ተዝናናውስ እና የነበረን ቆይታ ይህንን ይመስል ነበር። በሌላ በቆንጆ ቪዲዮ እስክንገናኝ ድረስ እወዳችኋለሁ፣ ትናፍቁኛላችሁ።